ይፈራሉ። ስንወስን ይደነግጣሉ። አማራ ላይ ጦርነት ከታወጀ ሁለት ዓመት እየሞላው ነው። ከዚህ ሁለት ዓመት ውስጥ አንድ ሁለት ሶስት እየተባለ በሂሳብ ጠበብቶች በተቀመጠ ስሌት ተቀምሮ ቢሰራ የአማራ እናቶች ደም እንባ ሊገመት ወይም ሊታወቅ አይችልም። የእምባ ዘለላዎች የደም ጎርፍ ወርዶ ወርዶ ወንዝ ሰርቷል፣ እያቆረም ነው፣ ሀይቅ እየሰራ ማስለቀስ ማስነባቱን ቀጥሏል። አማራ እያነባና እያለቀሰ እየደማ ደሙ ደማችን ነው በወንባችን ነው ያሉ የአማራ የአብራ ክፋዎች በአራቱም ማዘን ሳይጠራሩ መከራ ጠርቷቸው ሳያወያዩ ሳይነጋገሩ ጫካ ገብተው ገዳይ ጋር ትግል ላይ ቆይተዋል። እነዚህ ወጣቱ በባህላዊ መሳሪያ የአያቶቻቸውን የድሮ የቆመ መሳሪያ ወላውላው፣ በሰማይ ድሮንና ሚግ ጀት በምድር ታንክ የቡድን መሳሪያ ከታጠቀው መከላከያ ጋራ ሁለት ዓመታትን መታገል ጀግንነት ሳይሆን ሌላ ቃል ቢገኝለት መልካም ነበር። የአማራ ፋኖ በተበታተነ ሁኔታ የታገል እንጂ አንደኛው ቡድን ስጋት ነው ብሎ ያወጣውን አዋጅ ሌላኛው ቡድን ያለምንም ቅድመ ሁኔታ ይቀበላል፣ ይፈጽማል። የአደረጃጀት ሳይኖራቸው ጫካ ተቀምጠው ከመንግሥት የከበደውን ለታጋዮች ቀሎ አንድ ቃል አንድ ተግባር ላይ ከዋሉ ውለው አድረዋል። በእርግጥ ህብረተሰቡ፣ እነዚህ ኃይሎች አንድ ቢሆኑ የተሻለ ውጤት እንደሚመጣ ያምን ነበርና ባገኘው አጋጣሚ ሁሉ ይተቻል፣ ይመክራል፣ ይወተውታል ወይም ይወቅሳል። አንድ መሆን ኃይል እንጂ መጨፍለቅን አይደለም። አይደለምና አንድ ሆነው የአማራን መከራ ይመክቱ፣ ብሎም ወደፊት ያራምዱ ዘንድ ሁሉም ባለበት ሲመኝ ቆይቷል። ሰሞኑም በአራቱም አቅጣጫ የሚገኙ የአማራ ፋኖ አድረጃጀቶች ሚስጥራዊ ያሉትን ስብሰባ ጀምረዋል። አመራሮች በአንዱ አሻ ገብተው ገብተዋል መባሉን ለብዙ አካላት እፎይታን፣ ለሌሎች ደግሞ ድንጋጤን ፈጥሯል። ድንጋጤ ከፈጠረባቸው ጀምር አማራው መደራጀቱ አንድ መሆኑ ህልውናው አደጋ ነው ብሎ የሚያምን መንግስት፣ ኃይል ረብሻ ውስጥ ገብቷል። በተበታተነው ተበታትነው አመታትን ታግለውታልና አንድ ሲሆኑ የሚመጣበትን ፈተና ቀድሞ ተረድቷልና ቢፈራ ቢረበሽ አያስደነግጥም። ተቀላቢ ሚዲያዎች የመበታተኑ የመከፋፈሉ ሴራው ላይ እጃቸው አጥልቀው ሰደዋል። አንድ መሆን ከመጣ ቀላቢ ቀለብ መስፈሩን ያቆማልና ድንጋጤ ፈጥሮባቸዋል። ሀሰተኛ መረጃዎችን ያለ እውቀት ትንታኔያቸውን እና ሆዳምነታቸውን በግልጽ ሰይተውናል። ማህበረሰቡ እየተሰራ ያለውን ሴራ መትንተን አልችል በማለቱ በወንዛቸው ሊያፈሱት በሀይቃቸው ሊያሰጥሙት እየገፉት፣ አብሮ ይገፋል አብሮ ይፈሳል። ደስታ ለፈጠረላቸው የማህበረሰብ ክፍሎች ደስታቸው ከየት መጣ አይባልም። የደም ማዕበል የታጠበ ማህበረሰብ ተደሰትኩ ካለ መዳኛ ፍንጣቂ መንገድ አግኝቷል ወይም ታይቶታልና፣ ያለቀሰ የደማ እፎይ ካለ በቂ ነው። ድሮኑ መድፉም የተሸከመው እሱ ነውና እሱ ያውቃል። እፎይታ ለሱ መተው ጥሩ ነው። የፋኖ አደረጃጀቶች አንድ መሆን ሆንን ሲሉ ብዙሃኑ የማህበረሰብ ክፍል አወቁልኝ እያሉ ነው። አዲስ አደረጃጀትና አዲስ አርማ ይዘው ብቅ ብለዋል። የፋኖ ብሔራዊ ኃይል በሚል ስያሜ ተደራጅተው በኮሚቴ እየተመራ እንደሆነ አሳውቀዋል። በእርግጥ በኮሚቴ መመራቱ የቀረና ያልተቋጨ ነገር እንዳለ ያመለክታል። ግን ጫካ፣ የከተማ ወጣትና ታጋይ አደረጃት መፍጠር በቂ ብቻ በቂ ነው፣ ወይም ከበቂ በላይ ነው። ቀሪው ነገር እያደር ይፈታል፣ እየቆየ መስመር ይይዛል። እንኳን አንድ ሆናችሁ፣ እንኳን ተደራጃችሁ። ሕዝቡ በዚህ በላይ ይጠብቃልና፣ ዛሬ ያሳያችሁን ፀሐይ ሳንሞቃት እንዳትጠልቅብን በብስለትና በስክነት አርቆ አስተዋይ በመሆን ዳር ታደርሱ ዘንድ በርካቶች የማህበረሰብ ክፍል እየጠበቀ ነው። አንድ መሆን አንድ መሆን አንድ መሆን አንድ ስንሆን ይፈሩናል።